ሁለተኛው የዓለም ጦርነት ካበቃ በኋላ በሕይወት የተረፉት ወደ አገራቸው ተመልሰው ለፈጸሙት ተጋድሎ የክብር ኒሻን ሲሸለሙ እሱ ግን አሻፈረኝ ብሎ ለ30 ዓመታት ብቻውን መዋጋትን የመረጠው ቆራጡ ወታደር። ሰላም! ዛሬ ደግሞ ወይ ግሩም የሚያስብለን እውነተኛ ታሪክ ወደ እስያ አህጉር ወደ ጃፓን ይወስደናል። ቀኑ ታሳስ 17 እንደ አውሮፓውያን አቆጣጠር 1941 ዓ.ም ምህረት ነው። ጃፓን ሴጣን አሳስቷት በፒርል ሃርበር የአሜሪካ የጦር ኃይል ላይ ጥቃት ሰነዘረች። ይህንን ተከትሎ አሜሪካ የሁለተኛውን የዓለም ጦርነት በይፋ ተቀላቀለች። በትንሹ የተጀመረው ጦርነት የእውነት የዓለም ጦርነት መሰለ። ንጉሳዊው የጃፓን መንግሥት ጦር በ1942 ሚያዝያ ወር ላይ ፊሊፒንስን በመቆጣጠር የአሜሪካ ኃይሎችን ከፊሊፒንስ አስወጣ። ነገር ግን የጃፓን ጦር እየተዳከመ ስለነበር በ1944 ዓ.ም አሜሪካ ኃይሏን አጠናክራ መልሶ ማጥቃትን ስትፈጽም የጃፓን ጦር ማፈግፈግን መረጠ። በዓመቱ መጨረሻ የጃፓን ጦር ክፍሎች አብዛኞቹ ተደመሰሱ። በዚህን ጊዜ ጃፓን ከባድ ነገሮችን እያስተናገደች ነበር። ኢኮኖሚዋ እየላሸቀ ሰራዊቶቿ በግማሽ እስያ ውስጥ እንደ ቆሎ ተበትነው መልሳ ለማደራጀት እንኳን ከብዷታል። ጃፓን ተቆጣጥራ የነበረችውን ግዛቶች አንድ በአንድ አሜሪካ ቆጥራ ተረከበቻት። አሁን የጃፓን ጦር ፊት ለፊት መዋጋት ስለከበዳቸው የሽምቅ ውጊያ አዋጭ እንደሆነ አሰቡ። ስለዚህ በአባል አነስ አነስ ያሉ ሸማቂ ተዋጊዎችን በየጫካው እንዲሸምቁ አደረጉ። የታሪካችን ዋናው ባለቤትና ጀግናው ሻለቃ ሂሮ ኦኖዳ ከሦስት ወታደሮች ጋር ወደ ፊሊፒንስ ሉቫንግ ደሴት እንዲሸምቁ ይላካሉ። የሉቫንግ ደሴት የመሬት አቀማመጡ ተራራማ ሲሆን ጥቅጥቅ ባለ ጫካ የተሸፈነ ነው። ይህም ለመሸመቅ አመቺ ነው። ኦኖዳ የጃፓን ንጉሣዊ መንግስት ሰራዊትን የተቀላቀለው ገና በ18 ዓመቱ ነበር። መሠረታዊ ውትድርናን ከሰለጠነ በኋላ ናኮና የሚባል ወታደራዊ ትምህርት ቤት ውስጥ በመግባት የሽምቅ ውጊያን ጥበብንና ስለላን ለሁለት ዓመት ሰልጥኗል። አክሎም ፍልስፍናን፣ ታሪክን፣ ካራቴንና ፕሮፓጋንዳን እንደ ውኃ ጨልጧል። ሻለቃ ሂሮ ኦኖዳ ወደ ሉባንግ ደሴት ሲላክ የተሰጠው ትዕዛዝ ይህንን ይመስላል ጦርነቱ ከሶስት እስከ አምስት ዓመታት ሊቆይ ይችላል። ከዛም በላይ ቢረዝምም! እናንተ በህይወት እየቆያችሁ መሸመቃችሁን ትቀጥላላችሁ። በህይወት ለመቆየት ቅጠል እንኳን መብላት ካለባችሁ ብሉ። እጅ መስጠት የሚባል ነገር በፍጹም እንዳታስቡት። በስተመጨረሻ እኛ እንመጣላችኋለን። ሻለቃው ኖዳ አንተ ደሞ ቡድኑን ትመራለህ። ሁሉም ሞተው ብቻን ብትቀር እንኳን ብቻህን እየተዋጋ ለሀገር ክብር በደስታ ሙት። ይህንን ትዕዛዝ በመቀበል ኦኖዳና ሶስት ባልንጀሮቹ ሉባንግ ደሴት ጫካ ውስጥ ሸመቁ። በሰዓቱ የአሜሪካ የባህር ኃይል ከባህር ላይ ከባባድ መሳሪያዎችን ለብዙ ቀናት የሉባንግ ደሴት ላይ ሲያዘንብ ስለከረመ በርከት ያሉ የጃፓን ወታደሮች ተደመሰሱ፣ ገሚሱም እጃቸውን ሰጡ። እንደ መታደል ሆኖ ኦኖዳና ባልንጀሮቹ ምንም ዓይነት ጉዳት ሳይደርስባቸው ያን ሰሞን ማለፍ ችለው ነበር። ኦኖዳና የትግል አጋሮቹ የተማሩትን የሽምቅ ውጊያ ጥበብ ተግባር ላይ ማዋል ጀመሩ። በዚህም ብዙ የአሜሪካ ወታደሮችን ገደሉ፣ የመሳሪያ የምግብ አቅርቦታቸውንም አስተዋጎሉ፣ ከባድ መሳሪያዎቻቸውንም አወደሙባቸው። ለአምስት ወራት ሻለቃ ኦኖዳ እና ጓዶቹ ጫካ ውስጥ ያገኙትን ኮኮናት፣ ሙዝ፣ ወፎች፣ የዱር እንስሳት፣ ምን አለፋቸው ያገኙትን ሁሉ እየበሉ ሕይወታቸውን አቆዩ። ሲብስባቸውም ከጫካው ወጥተው የነዋሪዎቹን ምግብ እየዘረፉ እንደምንም ጊዜው ሄደላቸው። እንደ አውሮፓውያን አቆጣጠር በ1945 ዓ.ም ነሐሴ ወር ላይ አሜሪካ የዓለማችን ከባዱን የኒኩለር መሳሪያ ለመጠቀም ውሳኔ አስተላለፈች። ሁለቱ የጃፓን ከተሞች ሂሮሺማና ናጋሳኪ ላይ ኒውክሌር ቦምብን በመጣል በጣም ከባድና ጠባሰው ጠባሳው ለትውልድ የሚተርፍ ዘግናኝ ጥቃትን በመፈጸም ከ200 ሺህ በላይ ሕዝቦችን በአንድ የጸጥ አደረገች። ይህ የአሜሪካ ውሳኔ የሁለተኛው ዓለም ጦርነት እንዲያበቃ ምክንያት ሆነ። ነገር ግን ለእነ ኦኖዳ አይነት ሸማቂዎች ጦርነቱ ገና አላበቃም። ምክንያቱም የጃፓን ሸማቂ ወታደሮች ከጃፓን ውጪ ባሉ ደሴቶች ተበታትነው ነው፣ ከዋናው ጦር ጋር ያላቸውም ግንኙነት ተቋርጦ ስለነበር ነው። እነ ኦኖዳ ትግላቸው ቀጥሏል። ጠላት ብሎ ሲዋጓቸው የነበሩት እነኦኖዳ እንዳሰቡት አሜሪካውያን ወይም ደግሞ ባንዳዎች አልነበሩ፣ የሉባንግ ደሴት ነዋሪዎች እና የአካባቢው ፖሊሶች ናቸው። እነዚህ ወታደሮች የአካባቢው ነዋሪ ስለተማረረባቸው የአሜሪካ ጦር እና የጃፓን መንግስት በመተባበር ወታደሮቹ በሚገኙበት ደሴቶች በሙሉ በራሪ ወረቀቶችን በመበተን ብዙ ወታደሮች ወደ ሀገራቸው ጃፓን እንዲመለሱ አድርጓል። በራሪ ወረቀቱ ላይ ያለው መልእክት፣ እንዲህ ይላል ጦርነቱ ያለቀው በ1945 መስከረም 2 ነው፣ ሁሉም ሰው ወደ ቤቱ ተመልሷል፣ ጫካውን ለቃችሁ ውጡ የሚል ነበር። ኦኖዳና ጓደኞቹ መልእክቱ ጥቅምት ላይ ደረሳቸው። ሆኖም ግን ፕሮፖጋንዳን በደንብ የተማረው ኦኖዳ የአሜሪካ ወጥመድ እንደሆነ አምኖ ትግሉን ቀጠለ። ኦኖዳ እና ጓደኞቹ በሕይወት ለመቆየት ጫካ ውስጥ ያገኙትን እየተመገቡ ለአምስት ዓመታት ከቆዩ በኋላ በ1949 ዓ ም ዩቪቺ አካትሶ የተባለው አባላቸው ጦርነቱ ማለቁን አምኖ ለፊሊፒንስ ወታደሮች እጁን ሰጠ። ኦኖዳና የቀሩት ወታደሮች ጓዳቸው በአሜሪካ ጦር የተገደለ ስለመሰላቸው የበለጠ በመጠንቀቅ ትግላቸውን ቀጠሉ። የተወሰኑ ዓመታት ካለፉ በኋላ የሉባንግ ደሴት ነዋሪዎች ሰላማዊ ኑሮ ቅዠት ሆነባቸው። ምክንያቱም ኦኖዳና ጓዶቹ ምግብ ለመዝረፍ በአካባቢው ወደሚኖሩ መንደሮች እየሄዱ መንገዳቸው ላይ የሚያገኙትን ሰው እየገደሉ እርሻቸውንም እያቃጠሉ እየዘረፉ ወደ ጫካ ይመለሳሉ። የፊሊፒንስ መንግስት እጁን ከሰጠው ከኦኖዳ ጓድ መረጃን በመቀበል ከጃፓን መንግስት ጋር በመሆን ለሁለተኛ ጊዜ በራሪ ወረቀቶችን እንዲበተን ተደረገ። ወረቀቱም ላይ የጃፓን ንጉሥ መልእክት፣ ጫካ ውስጥ የቀሩት ወታደሮች ቤተሰብ መልእክትና ፎቶዎችን ወረቀት ላይ ታትሞ ነበር። ነገር ግን ይሄ ሁሉ ጀግናውና አገር ወዳዱን ሻለቃ ሂሮኦ ኦኖዳን አላሳመነው። ቤተሰቦቻችን በጠላት ተገደው ነው የጻፉልን ብሎ አሰበ። አሻፈረኝ ሲል ትግሉን ቀጠለ። የሉባንግ ደሴት ነዋሪዎች ለሰላማቸው ሲሉ ብረትን ማንሳት መረጡ። በዚህም ምክንያት የኦኖዳን ጓድ ተኩሰው ገደሉት። አሁን ሁለት ወታደሮች ብቻ ቀርተዋል። ሂሮ ኦኖዳ እና ኩንሺቺ ካዙካ በጓደኛቸው ሞት ልባቸው ቢሰበርም ትግላቸው አሁንም ቀጥሏል። በዚህ ሁኔታ በጫካ ውስጥ ሁለት አስርተ ዓመታትን አሳለፉ። እነዚህ ጀግና አልበገር ባይ የጃፓን ታማኝ ወታደሮች ለሀገራቸው ነጻነት እየተዋደቁ ነው። እውነታው ግን ሀገራቸውን ነጻ ሊያወጡ የገቡበት ጦርነት ካበቃ ሁለት አስርተ ዓመታት አልፎታል። በዚህን ጊዜ ዓለም የለውጥ ጎዳና ላይ ነበረች። በ1947 ዓ ም ትራንዚስተር የተባለ ለኤሌክትሮኒክስ መሳሪያዎች መሠረት የሆነ ነገር ተፈጠረ። የኒኩሌር ኃይል ማመንጫዎች ተገነቡ። ለብዙ በሽታዎች መድኃኒት የሆነው ፔኒስሊን በብዛት መመረት ጀመረ። በ1964 ዓ ም የመጀመሪያው የኦሎምፒክ ጨዋታ ቶኪዮ ጃፓን ውስጥ ተካሄደ። በ1969 ዓ ም አሜሪካ ለመጀመሪያ ጊዜ ጨረቃን ረገጠች ቴክኖሎጂዎች እየተሻሻሉ ዓለምም እየዘመነች ነው ጃፓንም ከደረሰባት መከራ አገግማ አዲስ የእድገት ጎዳና በጀመረችበት ጊዜ ኦኖዳና ባልደረባው ግን አሁንም ሁለተኛው የዓለም ጦርነት ላይ ናቸው በ1972 ዓመተ ምሕረት ኦኖዳ እና ካዙካ እንደለመዱት ሉባንግ የመኖሪያ መንደር ውስጥ ገብተው ምግብ ለመዝረፍ ሲሞክሩ የሉባንግ አካባቢ ፖሊሶች ደርሰው ተኩስ ይከፍቱባቸዋል። በዚህም የኦኖዳ የብዙ ዓመት የትግል አጋሩ፣ ጓደኛው፣ ወንድሙ የሆነው ካዙካ ከፖሊሶች በተተኮሰች ጥይት ሕይወቱ አለፈች። ኦኖዳም የያዘውን ይዞ ልቡ ተሰብሮ ወደ ጫካው ተመልሶ ገባ። ክፍል ሁለት ነገ ማታ። እስከዛው ሰብስክራይብ እያደረጉ ይጠብቁን።